ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹ፣ ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋት ልንማር ይገባል ሲሉ የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ገለጹ። የዘመናችን አርበኝነት የኢትዮጵያን የተሟላ ሉዓላዊነትና ብልፅግና ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ወጣቱ ጀግኖች አባቶች በመስዋዕትነት ያስረከቡትን ሀገር ልማቷን አጠናክሮ ማስቀጠል የዘመኑ አርበኛ መሆን ይጠበቅበታል፣ ተባለ። የኮሪደር ልማት ስራዎች የመዲናዋን ቅርሶች በማደስና ለአገልግሎት ክፍት በማድረግ እንደ አዲስ እንዲተዋወቁ አስችለዋል። ምቹ የኢንቨስትመንት አካባቢዎችን የመፍጠር ስራ ተጠናክሮ መቀጠሉ ተነገረ የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋት ልንማር ይገባል ሲሉ የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ገለጹ። የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ በተገኙበት ሰማንያ አራተኛው የአርበኞች የድል በዓል ተከብሯል። በመርሃ ግብሩ ላይም ፕሬዚዳንት ታዬ አፅቀሥላሴ በ በአርበኞች መታሰቢያ ድል ሀውልት የአበባ ጉንጉን አኑረዋል። ፕሬዚዳንት ታዬ አፅቀሥላሴ በዚህ ወቅት እንዳሉት ድሉ የፋሺዝምና ቀኝ ግዛት እሳቤ ዳግም እንዳያንሰራራ ያደረገ ነው ብለዋል። ይህንንም ብሩት ተጋድሎ ለዓለም ያሳየንበት መታሰቢያ በዓል መሆኑንም ገልጸዋል። ከኢትዮጵያውያን አርበኞች የሀገርን ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት እንደሚገባ አስገንዝበዋል። አሁን የኢትዮጵያን የእድገት ግስጋሴ ማስቆሙ ሆነ መግታት የማይቻል መሆኑን ገልጸዋል። ወጣቱ ትውልድ በሰላምና በልማት ግንባታ ስራዎች ላይ ይበልጥ ርብርብ ማድረግ እንዳለበትም አስታውቀዋል። የዘመናችን አርበኝነት የኢትዮጵያን የተሟላ ሉዓላዊነትና ብልጽግና ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን አራተኛውን ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ በይፋ አስጀምረዋል። በመክፈቻ ንግግራቸውም ውድድሩ የማንነታችን መገለጫና የጀግንነታችን ማሳያ በሆኑ 84ኛው የአርበኞች ታሪካዊ የድል ቀን መጀመሩ ቀኑን ድርብ ፋይዳ ያለው ያደርገዋል ብለዋል። የዚህ ዘመን ትውልድ ሉዓላዊነቷን ከማስጠበቅ በተጨማሪ ድህነትና ኋላ ቀርነትን በማሸነፍ የአፍሪካ የብልጽግና ተምሳሌት የሆነች ሀገር የመገንባት ኃላፊነት አለብን ነው ያሉት። የሀገራት የለውጡ ጉዞ የሚወሰነው በሀብት ብዛት ሳይሆን ሀብትን በመጠቀም መሆኑን በመጥቀስ የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ወሳኝ መሆኑን አንስተዋል። መንግስት ፈጠራና የክህሎት ልማት ለኢትዮጵያ ፍቱን መዳኛዋ በመሆኑ ሀገራዊ አቅምን በመደመር ራሱን የቻለ ተቋም በማደራጀት ወደ ስራ መግባቱን ገልጸዋል። በዚህም በአጭር ጊዜ ውስጥ በርካታ ውጤቶችን እያስመዘገበ ይገኛል ነው ያሉት። ለማሳያነትም በቴክኒክና ሙያ ስልጠና ስርዓት ግብርናን የሚያዘምኑ የቱሪዝም ዘርፉን ይበልጥ የተመችና ውጤታማ የሚያደርጉ ዲጂታላይዜሽን የሚያፋጥኑ ቴክኖሎጂዎችን እየፈጠሩ ብቁ ሙያተኞችንም እያፈሩ ነው ብለዋል። የስራና ክህሎት ሚኒስቴር በየዓመቱ የሚያዘጋጃቸው የክህሎትና የቴክኖሎጂ ውድድሮች በፈጠራ የበሰሉ ብሩህ አእምሮዎችን የተፍታት ቱጆችን በክህሎታቸው የበቁ ዜጎችን ለማፍራት የሚያስችሉ መድረኮች መሆናቸውንም ተናግረዋል። የኢትዮጵያ ወጣቶች በፈጠራና ምርምር ሀገርን ወደ ብልጽግና እንዲያሸጋግሩ ማበረታታት እንደሚገባ አጽንኦት ሰጥተዋል። የውድድር መርሃ ግብሩ በተደመረ አቅም ችግር ፈች ቴክኖሎጂና ምርምር ውጤቶችን ለማውጣት ዘመኑ የፈጠራ በመሆኑ ኢትዮጵያን ወደ ልዕልና ለመውሰድ ያልተሞከረው መሞከር መፍጠርና መፍጠን አለብን ብለዋል። ወጣቱ ጀግኖች አባቶች በመስዋዕትነት ያስረከቡትን ሀገር ልማቷን አጠናክሮ በማስቀጠል የዘመኑ አርበኛ መሆን እንደሚጠበቅበት የዘማች አርበኞች ቤተሰቦች ተናገሩ። ኢትዮጵያ በየዘመኑ የገጠማትን የውጭ ጠላት በመመከት አኩሪና ደማቅ ታሪክን በመጽሐፍ ለትውልዱ ነጻና ሉዓላዊ ሀገርን ያስረከቡ ቀደምት ጀግኖች ያሏት ሀገር ነች። ዛሬ ለሰማንያ አራተኛ ጊዜ የተከበረው የአርበኞች ቀን መታሰቢያ በዓል ይህንን አኩሪ ታሪክ ለትውልዱ ለማስተላለፍ እድል የሚፈጥር ነው። በዓሉን አስመልክቶ አስተያየታቸውን ለኢዜአ የሰጡ የአርበኞችና የዘማች ቤተሰቦች እንደገለጹት የሀገር ፍቅር በብዙ ተምሳሌታዊ ተግባር ይገለጻል። ጀግኖች አባቶች ለሀገራቸው መስዋዕትነትን የከፈሉት የተሻለች ነጻነቷና ሉዓላዊነቷ የተረጋገጠች ሀገርን ለትውልድ ለማስተላለፍ መሆኑንም አክለዋል ሀገር በቅብብሎች የምትገነባ መሆኗን በመገንዘብና ለዚህም በመስራት ሰላሟና ና ልማቷ የተረጋገጠ ሀገርን ለቀጣዩ ትውልድ ማስረከብ የዚህ ትውልድ ኃላፊነት ነው ብለዋል። የዘማች ልጅ የሆነው አቶ እንደሰማሞ እለቱን በማስመልከት በሰጠው አስተያየት ከጀግኖች አባቶች የምንማረው በጦርነት ድል መንሳትን ብቻ ሳይሆን መተባበርንና አብሮነትን መሆኑን ተናግረዋል። የአሁኑ ትውልድም በልማት ስራ ላይ በጋራ መረባረብ እንዳለበት የሚያስተምር መሆኑንም ተናግረዋል። ሌላው የዘማች አርበኛ ልጅ የሆኑት አቶ ኤፍሬም ኃይለማርያም በበኩላቸው የኢትዮጵያ ጀግኖች የራሳቸውን ሀገር ሰላም ከማስጠበቅ በዘለለ ለተለያዩ ሀገራት ሰላም መረጋገጥ መስዋዕትነት ከፍለዋል። የሀገር ፍቅርን በብዙ ተምሳሌታዊ ተግባ ተግባር መግለጽ እንደሚቻል መማሯንና ልምድ መውሰዷን የተናገረችው ደግሞ ሌላዋ የኮሪያ ዘማች ልጅ ኢየሩሳሌም ከበደ ነች። ቀደምት አባቶች ሀገርን ለመውረር የመጣውን ጠላት በመተባበር ድል ማድረጋቸውን በማንሳት ወጣቱ የሀገር ልማትን በማፋጠን የራሱን ታሪክ መጽሐፍ እንዳለበት ነው የተናገረችው። በአዲስ አበባ እየተከናወኑ የሚገኙ የኮሪደር ልማት ስራዎች የመዲናዋን ቅርሶች በማደስና ለአገልግሎት ክፍት በማድረግ እንደ አዲስ እንዲተዋወቁ ማስቻላቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ ከኢዜአ ጋር ባደረጉት ቆይታ እንደገለጹት በኮሪደር ልማት የከተማዋ ቅርሶች ታድሰው ለአገልግሎት ክፍት እንዲሆኑ ተደርጓል። በመዲናዋ በበርካታ ቦታዎች የሚገኙ ቀደም ሲል ቅርስነታቸው ያልተለዩና የማይታወቁ ቅርሶች ጭምር ተለይተውና ታድሰው ለቱሪስት መስህብ ክፍት መሆናቸውን አስታውቀዋል። በመዲናዋ በፒያሳ በአራት ኪሎ በቸርችል ጎዳና በማዘጋጃ ቤት አካባቢ የሚገኙ ቅርሶች መጠገናቸውና ለጎብኚዎች ክፍት መደረጋቸውን ከንቲባዋ ላብነት አንስተዋል። የሀገር ውስጥና የውጭ ጎብኚዎች ቅርሶቹን፣ ታሪካዊ ቦታዎችን ለመጎብኘት እየመጡ ናቸው ብለዋል። የተደበቁ ቅርሶች ተጠግነው ጥበቃ እንዲደረግላቸውና የአስተዳደር ስራው እንዲጠናከር መደረጉንም አክለዋል። በኮሪደር ልማቱ የመሰረተ ልማት ተቋማት በቅንጅት ሰርተው ውጤታማ መሆን፣ በፍጥነት ጀምሮ መጨረስ፣ እንዲሁም ከሳምንት እስከ ሳምንት ለ24 ሰዓት መስራት እንደሚቻል ያመላከተ ነው ብለዋል። የኮሪደር ልማት ቆርጠን ከሰራና ከዘመትን ምንም ነገር ማሳካት እንደሚቻል ያሳየ ነው ብለዋል። በሌላ በኩል የከተማዋ ወንዞች ተፈጥሯዊ ማንነታቸውን አጥተው ከጸጋነታቸው ወደ አደጋ ማድረስ ተቀይረው እንደነበር አንስተዋል። የወንዞቹ ምንጮች መድረቃቸውን የተፈጥሮ ውሃቸውን ማጣታቸውንና የመጸዳጃና የጎርፍ ፍሳሽ ማጠራቀሚያ መሆናቸውን ነው ከንቲባዋ ያብራሩት። በወንዞች ዙሪያ የሚኖሩ በርካታ ሰዎች በብክለትና በጎርፍ አደጋ ሳቢያ ጤናቸው ተቃውሷል፣ ህይወታቸው ተቀጥፏል ብለዋል። ከንቲባዋ እንደገለጹት እነዚህን ችግሮች በማየት ወንዞችን ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ እየተሰራ ነው ብለዋል። በኢትዮጵያ ያለውን እምቅ አቅም ለኢንቨስተሮች ከማስተዋወቅ ባለፈ የተረጋጋ ምቹ ኢንቨስትመንት አካባቢዎችን የመፍጠር ስራ ተጠናክሮ መቀጠሉን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገለጹ። በሶስተኛው የኢትዮጵያ ታምርት ኤክስፖ የአምራች ኢንዱስትሪውን ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚል መሪ ሀሳብ የፓነል ውይይት ተደርጓል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በዚህ ወቅት እንደተናገሩት የኢንቨስትመንት ዘርፉን ለማጎልበት ሀገሪቷ ያላትን እምቅ አቅም ወደ ውጤት ለመቀየር እየሰራች ነው። ለውጭ ባለሀብቶች ኢትዮጵያ ያላትን እምቅ ሀብት ከማስተዋወቅ ባሻገር ምቹ የኢንቨስትመንት አካባቢን ለመፍጠር ከሚመለከታቸው የዘርፉ ተዋናዮች ጋር እየተሰራ መሆኑን ተናግረዋል። የውጭ ባለሀብቶችን ለመሳብና የኤክስፖርት ዘርፉን ለማጎልበት አስቻይ ሁኔታ እየተፈጠረ መሆኑንም ገልጸዋል። ከዚህ አኳያ ኮሚሽኑ ኢንቨስተሮችን ለመሳብ ከሎጂስቲክስ ጋር ተያይዞ መሰራት ያለባቸውን ስራዎች ከሚመለከታቸው የዘርፉ ተዋናዮች ጋር በቅርበት እየሰራ እንደሚገኙም አብራርተዋል። ከዚህም በተጨማሪ የመንግስትና የግሉን ዘርፍ ወደ አንድ መድረክ በማምጣት በኢንቨስትመንት ዘርፉ ላይ ያሉ ተግዳሮቶችን ለመፍታት የሚያስችል ስራ እየተከናወነ መሆኑን አክለዋል። ባለሀብቶች ከሚያነሷቸው ጥያቄዎች አንዱ በሚፈለገው ልክ የገበያ መዳረሻ ማግኘት መሆኑን ጠቅሰው ኮሚሽኑ የኢትዮጵያ ምርቶችን የሚገዙ ድርጅቶችን ከባለሀብቶች ጋር በማስተሳሰር ኤክስፖርትን ለማሳደግ እየሰራ እንደሚገኝ ተናግረዋል። ኮሚሽኑ በትኩረት እየሰራባቸው ካሉ አበይት ተግባራት መካከል የውጭ ኢንቨስትመንትን የመሳብና የሀገር ውስጥ ባለሀብቶች በዘርፉ ያላቸውን ተሳትፎ ማሳደግ አንዱ መሆኑንም ነው የገለጹት። አሁን ላይ በዓለም አቀፍ ደረጃ ታዋቂ የሆኑ ከ3 ሺህ በላይ ድርጅቶችን በመለየት ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ እንቅስቃሴ መጀመሩን ጠቁመዋል። ተመልካቻችን ለመጥቀር ያጠናቀርናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።